አንቻ ምሻል ምን ያደረግሽ ነው? ጭራሽ እኔ እንደዚህ ካቅሜ በላይ አናደድ። አንተ ቀፍን ትለጥጣለህ አይደል? እሺ፣ ማታ በቃም ቀንም መድገም አምሮ ነበር።

ደና አጠገቤ ተኝተ ከነበርክበት ተነስተ ሄደ። የሰማውን የሰማ ሌላ ምን ይሆናል? እሺ በቃ ይቅርታ። በእርግጥ አልዋሽሽም ልሽ ወደ መጸዳጃ ቤት ሄድኩኝ ነበረ። አሁንም ሊወደግኩት ልትለይ ነው። ቆይ እነሱ ሊወደግኩት አንተ ምን ቤት ነ? እስኪን ምን ቤት ነ? አረ ገርሞኝ ነው። እስኪ አስቢው። እንዳያተሽ የምታያት ሴት ቤትሽ ድረስ መታ። ለዚያውም ጨርሰው ለምን ቆምክ? ለዛውም ከባልሽ ጋር ብትማግጠብሽ ስልትለይ ነው ሌላ ባላለች እንዴ አንተ ነህ እንጂ ከኔ ሌላ ሚስቴ ነበረ። ብቻ ሚስት እያልሽ የምጠሪያት ፍርቱናን እንዳይሆን ሰራተኛ የነበረች ምናምን ምናምን እያልክ እንዳትዋሸኝ። ይኸውልህ ሚስትህ ነበረች፣ አሁንም ድረስ ተወዳታለህ። እኔን የእውነት እንደዚህ ነው መገመች? በጣም ነው ማዝን። የእውነት የማታውን ጉዳይን ካየሁ በኋላ እንዴት እንድገምት ፈልገህ ነበር? እሺ በቃ ይህን ጉዳይ ምስክር በሌሊት ስለወጣ ቁርሱን ለሁለታችን እንዲሆን አድርገሽ ስሪ። እኔ የማታው ሳቅ ሲነጋም አልለቀቀኝም። እታለም፣ እኔ ግን ይሄን ነገር ማድረግ በጣም እየከበደኝ ነው። ምን ነው መቼም ምስክር ተተናኮለኝ አትይኝም አይደል? እረ እሱ ምን በወጣው። ቆይ ግን እያደረግን ያለነው ነገር ልክ ነው? ያንቺን ባላውቅም እኔ ግን በደንብ ዘና እያልኩበት ነው። የእውነት ነው አለም። በቃ እውነቱን አምነን እንቀበል። እውነታውማ የኔ ልጅ ለአንቺ ያለው ፍቅር እንዳለ መሆኑ ነው። ለምን ይመስልሻል ትላንትና ማታ እንደዛ በርሽ ስር ሲርመጠመጥ ያደረው? አላቅም። በደንብ ታውቂያለሽ። ቅናቱ እንደ ደብረ ሲና ካቲካላ አናቱ ላይ ወጥቶበታል። ገና ምን አይተሽ፣ በሰፈረው ልክ ነው የምሰፍርለት አላቅም። ግን ምስክርን እየጎዳ ነው ያለን ይመስለኛል። የነገረሽ ነገር አለ? እረሱ። አሁንም ስለ ጓደኛው ነው የሚጨነቀው። እኔ ጓደኛዬን ማስቀየም አልፈልግም፣ ከድርጊቱ አሁንም ድረስ ለአንቺ ፍቅር እንዳለው ነው የሚያሳየኝ ነው የሚለኝ። ምስክር ከድሮም አስተዋይ ነው። እንደው ምን አለ የእኔም ገልቱ የእሱን እሩብ እንኳን በኖረው። ግን ይህን ነገር ሲናገር ፊቱ ላይ መከፋት ነበር። የምን መከፋት? ቆይ በትክክል የነገረሽ ነገር አለ። ባይነግረኝም ዛሬም ድረስ ለእኔ ስሜት እንዳለው ከአይኑ ላይ አይቻለሁ። በቃ አንቺ ሂጂና ቆርሱን አቀራርባ ይሻላል። እሺ፣ አንለይ አንለይ አንለይ ስልሽ የተለየው ለታምና ለሆድሽ እንገናኛለን እኔ አልቆርጥም ተስፋ ምንም እንኳን ቢሆን ቆሜ ዋንቀላፋ ድንድርን አን አንለ ንይ አን ይ ስልሽ የተለየው ለታምና ለሆድሽ እንገናኛለን። ምን እየሰራሽ ነው? እውነቴ ነው ጋሽ፣ ወደ መጸዳጃ ቤት ሄድኩ እኮ ነው ድንገት ወሬው ጆሮ ላይ ጥልቅ ያለ። ምን እያላገጥሽብኝ ነው? ማለቴ ያው ተደብቄ ላየጥ ፈልጊያል ነበር። ምንድን ነው የምትይው? ደግሞ አንቺ ምን አየሽ? አይዞት ጋሺ፣ ተደብቀው እንደሰሙ ለትዬ አልናገርም። እሺ ማለቴ እሷም ተደብቃ ካልሰማች ማለቴ ነው፣ ካላየች አሁን ግን የመጨረሻ ነው። ተባረሻል። እትዬም አይተዋል። ምን እሜ ምንድን ነው ያየችው? ኧረ እየጠባለች ወሬ፣ ዝም ብሎ ሊጠባ ተባርሬለህ። ለምን ነግረሃለው? እማዬ ምን እንዳየች ንገሪኝ ነው የምልሽ። እንዲሁም ልንገርክ ይሄ ሁሉ ሴራ የሳቸው ሳይሆን አይቀርም። ማለት እስኪ የምታውቂውን ነገር ንገርኝ። ጣዋ ጠቡሽ ዝምብላማ ወር አታቀብልም አባረኝ ለ ገብቼ ልብስ ላዘጋጀ አይ እንግዲህ አትጨማለቂ። ምን አይነቷን ቀን ጣልባን ያመጡብኝ። ወይ ሙያ የለሽ፣ ወይ ስራትቺ አልጋ ለማንጣፍ ከሚፈጅብሽ ጊዜ በላይ ኮ አልጋ መስራት የሚቻልበትን ጊዜ ነው አንቺ የምታባክኘው። እሺ ካልክ እናተ ተደብቀው ስልክ ሲያወሩ ሰምቻቸዋለሁ። ምን? ለማን ነው የደወለችው? ለነገሩ ምን፣ አልጋ እንኳን በስርዓት ማንጠፍ የማልችል ከንቱ አይደለሁም። እንዲያውም ሐሳቤን አልቀየርኩም። ተባረሻል። እርግጠኛ ነኝ እነ ፍርቱና ጋ ነው የደወሉት። ለምን ጋሼ ደግሞ እዛ በር ስር ተደብቀው ሲያዳምጡ የማስጀመሪያ ፊሽካ ሊነፉ ልትነፋ፣ ማረቴ፣ ልታናፋ ስትልበል ልትናፉ። ወይኔ ጋሽ፣ ምንድን ነው የሚቀባጥረው? ሊናፉ ሲሉ በር ስር የተደበቁትን ልትናፉ ማለት ነው። አሀ፣ እኔ ለማናደድ ግንኙነት እንዳላችሁ አስመስሉ አለቻቸው። አይ ጋሽ፣ እርስዎ ደግሞ አስታወሱ፣ ምናምን የሚለውን ድምፅ ሲሰሙ የእውነት መስሎት በሩን ብክት አድርገው ሊገቡ ነበር እኮ ስሜታ የሆነው ነበር። መቼም ድሮ የነበራችሁን እንትን ትዝ ብሎት ነው አይደል? አንቺ፣ ትንሽ ግን ቁመት የተለካከላል መሰለሽው። ይገርሞታል ጋሽ አንተ በር ላይ ተደብቀ ስትጨናነቅ፣ እትዬ ደግሞ ከኋላ ቆማ እያየችክ ስትስቅብክ ነበር ለካ። አንቺ ስራ እንደሆነ ግን እንዴት መጠርጠር አቃተኝ? እባክሽ እርሶ ማለት አንተ ጋሼ፣ ጆሮትን ብቻ አይንፈጉኝ እንጂ፣ ደህና ደህና ጮማ ጮማ የሆነ ወሬ እንደ ፓፓራዚ አነፍ ንፌ በሁለቱም ጆሮ ቾት ነው ማቀብሎት። እሺ ጋሽ፣ ምንም አያስቡ። ግን እኔ ምን እንደገረመኝ አውቃሉ? ታውቃለህ ጋሽ፣ የፍርቱና ድምፅ ታይምሮ እኮ ሊወጣ አልቻለም። ያወጣችሁ ድምፅ ገና የውሸት ስትደረግ እንደዚህ ከሆነ የምትጮኸው፣ የእውነት ስትደረግ ምን አይነት ድምፅ ልታወጣ ነው የሚለው ነገር ሳስበው፣ ስራት አልባ እንገናኛለን። ጠኛ አልቆርጥም ተስፋ ምንም እንኳን ቢሆን ሊባሉ ነው እንግዲህ። ይችን የመሰለች ልጅ ይኸው እያስቀየመብኝ እኮ ነው የምልሽ። አዎ ይህልምዬ፣ እስኪ ተይኝ። ይኸው እሷ ፊት ገረድ እያለ እየሰደባት እሷም እየተከፋችብኝ ነው። አረ ተይኝ እቴ። እና ምን ላድርገው? ይዞ ገብቶ ቁጭ ብሏል። ምን ላድርገው? እማ እንድናወራ እፈልጋለሁ። በቃ እሺ፣ እደውልልሻለሁ። ችግር የለውም። እሺ ቆይ ምን እያደረግሽ ነው እማ? አይንህን ተጠቀም እንጂ ስልክ እያወራው ነ ነው ታናግራቸዋለን። እኔ ስለ ስልክ አይደለም እያወራሁልሻለሁ ትሜ፣ እማወራሽን በደንብ ታውቂዋለሽ። ቆይ ለምንድን ነው ልጅቷን ዝም ብለን የምሰድባት ወይ ከመቼ ወዲህ ነው አንተ እንደዚህ ዋልጌ ሆነህ የቀረከው? እኔ ዋልጌ ከተባልኩ ማይ እቺ እሺ ገዛ ጓደኛዬን እዚህ የገባችሁ ምን ልትባለው ጨዋ ጫዋ። ለነገሩ ይሄ ሁሉ ያንቺ ስራ እንደሆነ በደንብ ነው ማውቀው በደንብ። ፍርቱና አይደለችም የነገረች አይደል? መቼም ያቺ ሶኬት ሰራተኛ ክናት የምትሆነው። ቆይ ግን ለምን እንደሆነ ለዚህ የምታረጊው? ቆይ ደግሞ ምን አደረኩኝ? መቼም ከእናቱ አናት ላይ የማይወርድ ልጅ አንተን አየሁ። እኔ ለማበሳጨት ብለሽ ይሄን ሁሉ እንደምታረጊ በደንብ አውቃለሁ። ሳታረግዝ አረገዘች ብለህ ካልነበረም ምን ነው የኔ ሲሆን ደነቀ። አሁንስ እንዳላረገዘች በምናወቅሽ እንግዲህ ከሆነም ልጅህን በመጠጥ ገላዋለች ማለት ነው። እኔ ሹፌር መጠጥ ሲጠጣ እና ነፍሰ ጡር ሴት መጠጥ ስትጠጣ ሁለቱም አደጋ እንደሚያደርሱ ነው የማውቀው። እሺ አሁን እሱን ታየው፣ የኔንም ተወዋ። ቆይ ምን ፈጣሪ ነው የምትለኝ ነዌስፍርቱና አን ከዚህ ቤት እንዳባረራት ነው የፈለግከው? በእርግጥ እሷ አንች ስለምትንከባከበሽ የእሷ አልጎረበጠኝ። እኔን አልጎረበጠኝም። እኔን ስለምትንከባከበኝ ሳይሆን አንተ ፍቅሯ እስካሁን ስላልወጣልክ ነው። ምንም ያልጎረበጠ ቆይ፣ ግን አንተ እስከ መቼነው እንደዚህ ራስክን እያታለልክ የምትኖረው? የምርሽ ና ወይኔ ብናችን የራሱ ሾፕ ካረኩኝ፣ ስንት ጊዜ ፋንዴሽኖች ያልቀውብኛል፣ ሳንስክሪን ያልቆብኛል፣ በብዙ ነገር ነው የሚያስፈልገኝ። ወየኔ ቆንጆሽ ውስዳለሁ፣ በቃ እኔ ላግዝሽ። እናት እደውልልሻለሁ ማሬ። በይ አንቺ ኧረ እባክሽ እባክሽ እባክሽ እባክሽ። ማን አእምሮ ማን ሊቀር እንደ አንቺ ምንድን ነሽ ከምትዪው? እኔ የምልሽ እትዬ ይኸው እዚህ ቤት ከገባው ጀምሮ ትዌንቲ አወር ስትቀባቢ ጥፍርሽን፣ እግርሽን ስትኳኳይ፣ ልብስሽን ስቀያየሪ ነው ማይሽ። ግን የትም አትሄጂም። ለምንድን ነው ይልሽ? እኔ ቆንጆ ሴት ልጅ ቤት ውስጥ ቢሆን ራሷን ጥብቅ ጠበቅ በቅ ነው ማድረግ ያለባት። ዝንጥ ነው ማለት ያለባት። እሱማ አዳሜ ፊቷን በዱቄት ተሸፍና እንጂ ከፊቷ ላይ እኮ ዱቄቱ እፍ ተብሎ ቢራገፍ አፉን የከፈታ አዘው ነበር የሚመስሉት አዳሜ። ሁሉም ሴቶች ከአንቺ ጀምሮትዬ ሰልፉን ይከፈታ ዞባክሽ። እኔ የምልሽ ቆይ፣ አንቺ ልጅ ግን እዚህ ቤት ውስጥ ስራሽ ምንድን ነው? ይልቅ ጮማ ወሬ አለ። ወደ ስራሽ ማለት ልሂድ፣ ወደ ወሬሽ ግቢ እያልኩሽ ነው። ይኸውልሽ ልጅትዬ፣ ተመራምሬ የደረስኩበት ጉዳይ አለ። ያው ስለማታው ነገር ማለት ነው። ስለማታው ብታይጋሺ፣ ማታ እዛ በር ላይ ተለጥፈው ነበር

ወይኔ፣ ቆንጆ እ በቃ ያልኩሽን ትገዥልኛለሽ። እሺ ማሪ፣ እሺ፣ የእኔ ቆንጆ። እሺ ማሪ፣ እሺ፣ እሺ። ወይኔ እናት፣ ፊትሽ ልክ አይደለም። ምን ሆነሽ ነው? ያዱለቻ የተናገረሽ ነገር አለ እንዴ? እኔ አሁንስ ስድቡን መቋቋም አቃተኝ። አይ እንግዲህ የምን እያለቀሱ ሽንፈትን መቀበል ነው። እኔ እየተሰደብኩ ከምኖር ሽንፈቴን በጸጋ ብቀበል ይሻለኛል። እኔ ደግሞ አልቀበለውማ። የገዛ ልጄ በምራቴ ላይ ሌላ ሴት ይዞባት መጣ። ከዚህ በላይ ምን መሸነፍ አለ? ቢገባሽ እኮ ይሄ ልጅ የናቀው አንቺም ብቻ አይደለም እኔንም ጭምር ነው ያዋረደው። እናት እናታለም እየተሰደብሽ ኑሪ ነው የምትይኝ? እስኪ ሌላ ያለሽ ነገር አለ ንገሪኝ ከቤት ካባረርከኝ ምስክር ጋር ሄጄ ነው የምኖረው። ስለ ፊቱ በጣም ተቀያይሮ ነበር። ባንዴ ፊቱን ዝንጅብል አስመሰለው አይደል? ግድ የለሽም፣ ይሄ ውርጋጥማ የእጁን ማግኘት አለበት። ቆይ ግን እታለም፣ አንቺ ምን አይነት ሴት ነሽ? ቀይ ቆንጆ ነኝ አበባ የመሰልኩ ስሄድ፣ ስመጣ፣ ስመለስ የማሳሳ ቀይ ቆንጅዬ ልጅ ነበር። የታዲያ አባት ራሱ እንዴት እንደሚሳሳልኝ ከስንት ሰው እጅ ፍልቅቅ አድርጎ መሰለሽ አውጥቶ እፍን አድርጎ ለራሱ የያዘኝ። ለነገሩ እኮ አንቺ የምትጠይቅ ሰው አደለሽ። ስራ ውሎ እስኪመጣ በቀን ሰላሳ ጊዜ እየደወለ ነበር። ናፍቀሽኛል የሚለኝ የምርሽ ነው? ኧረ እንደውም አልቆጠርኩትም እንጂ ከሰላሳስ አይበልጥም ብለሽ ነው። ፍቅራችሁ በጣም ያስቀና ነበር ማለት ነው እንዴ? ቀላል ያስቀናል። እሑድ በመጣ ቁጥር ይዞኝ መሄድ ነው፣ ይዞኝ መውጣት ነው። በዚህ የተነሳ ያላየሁት መናፈሻ፣ ያላየሁት ሪዞርት አለ ብለሽ ታምኘኛለሽ? ልብስ እንኳን ሲገዛ መጀመሪያ ለእኔ ነበር የሚገዛው። ለእኔ ገዝቶልኝ ከተረፈው ነው ለራሱ እንኳን የሚገዛው። በጣም የወደኝ ነበር። በጣም እኔ የምለው ቆይ ይህን ሁሉ ነገር የምታደርጉት ታዲ ከተወለደ በኋላ ነው ወይንስ ሳይወለድ በፊትም እንደዚህ ነበር? ሁለቱንም። ልጅም ወልደን ልጅም ሳንወልድ ይኸው ነው ፍቅራችን። ልጅ ወልደን ማድረሳችን በፍቅራችን ላይ ያመጣው ምንም አይነት ቅንጣት ታክል ለውጥ የለም። አባቱ ታዲን በጣም ይወደው እንደነበር ነግሮኛል። መውደድስ ቢሉ መውደድ መሰለሽ፣ ከራሱ በላይ ነበረ የሚሳሳለት ባለቤቴ የቤትም የተዳርም ሰው ነበር። በጣም ጥሩ ሰው ነበር። አፈሩን ገለባ ያድርግለት። ይህኔ ጌታ በቅርቡ እንደ ሞቱ ታዲ ነግሮኝ ነበር። ከሞተ ገና አራተኛ አመቱ ነው። የሀያ አምስተኛ አመት የጋብቻ በዓላችንን በምናከብርበት ቀን ነበር። እኔ እኔና ታዲ ተዘጋጅተን እየጠበቅ ነው። ለእኔ ስጦታ ሊገዛ ከገባበት ሱቅ ሲወጣ ነበር፣ ድንገት የጠጣ ሹፌር በላዩ ላይ ይሄደበት። ባለቤቴን በጣም ወደው ነበር። ብዙ እቅድና ብዙ አላማ ነበረን ከሱ ጋር። ባለቤቴን በጣም ወደዋለሁ። በጣም ይናፍቀኛል። በቃ ታለም ተረጋጊ። ይቅርታ አድርጌልኝ። እኔ ነኝ የረሳሽውን ነገር ያስታወስኩሽ። ሲሉ ሴራ እንደሆነ የነገርሹ አንቺ ነሽ። ምን ነው እንዴ? አንቺ ልጅ ማነው የቀጠረሽ? እኔ እኔ የቀጠርኩሽ? እሱ ነው የቀጠረሽ። አልገባኝም። ድሮውንስ ገንፎ ለመስራት ሽንኩርት የሚከት ሰው ምች ገባኝ ነው። እኔ ነጉር ነው ቅድም ጋሼ አልጋ ላይ ብዙ ማትችም አሉኝ። አሁን እርሶ ደግሞ ምን ምን ምን አልጋ ላይ ምን አትይም እንዴ? አረኔ ማንጠፍ ነው ያልኩት። ሌላ ምን ያልኩ መስሎች ነው እንዴ? ለማንኛውም ለታዲያ የነገርሽው ነገር ውሸት እንደሆነ ትነግረዋለሽ። እሺ፣ ያልደረስኩባቸውን አረ፣ ምን አስቸኮለኝ እናቴ። እሱ ባይደርስም እኛ ወደ እሱ መድረሳችን አይቀርም። ዞን ይድገጽሽ። ለእኔ ሁሉ እርግማን ይገባኛል። የነገርኩሽን ነገር ካልነገር አይደለም፣ ምን ገና የዱብላ የዱላ አዳአውርድብሻለሁ። እሺ ተኛልሽ። ደ ቆይ ቆይ ቆይ፣ ግን ለምንድን ነው አንቺ እንደዚህ እንዲሆን የፈለግሽው? አይጠቡሽ አይጠባቡሽ ማስባት ነገር አለች። አሁን ገባኝ። ወይኔ ነው ቁጭ ከዘመናት በኋላ ገባሽ አይደል? እልሽ ሁለቱ የሚዋደዱ ሰዎች እንደሆኑ እበቂ። እኔ ደግሞ እንዲቆርጥለስ ነው የምፈልገው። ገባሽ? ይሄን ደግሞ በደንብ አስቢ። ግን ምናልባት ካልቆረጠላቸው የባሰ እልህና ፍቅር ውስጥ ቢገቡስ? እንደ ሀሳብ ማለት ወሬኛ፣ እስኪ ራስሽን በደንብ ተመልካችሁ ከኔ ጋር ቆመሽ በማውራትሽ ራሱ አምላክሽን ልታመሰግኝ እንደሚገባሽ በለበሰና በተኳኳለ ነው እንደሚመስልሽ የሰው ልጅ ልብ ላይ ካልተሰራ ዋጋው ዜሮ ነው። እሺ። ወይ ጉድ! እንደ መፈላሰፍም ያደርግሻል። ባልሽ በሩስል ተለጥፎ ሲያዳምጥ የነበረው ግን የእውነት ነው አይደል? ይኸውልሽ፣ ማታ ከምስክር ጋር ስታደርጉ የነበረው ድራማ ውሸት እንደሆነ አውቅያለወ ስለምን ህልም ነው የምትቀባጥሪው? ያው እንግዲህ ህልምሽን እውነት ማድረግ የምትፈልጊ ከሆነ ልረዳሽ እንደምችል ልነግርሽ ነው። ምጣጤ ምን አስበሽ ይሄንን እንዳልሽኮ ግልጽ ነው። ይኸውልሽ ስለ ምስክር ነው እያወራሁ ያለሁት። ቆንጆ ነው፣ በዛ ላይ ደግሞ ጥሩ ገቢ እንዳለው ሰምቻለሁ። ስለዚህ ተጋብታችሁ ለምን አብራችሁ አትኖሩም? ግን እኔ ምስክርን ሳገባው ባልሽ ቢያብድብሽስ? ቆይ አልገባኝም። አንቺ ስላገባሽ ነው እንደ እኔ ባል የሚያብደው? አሁንም እኮ ጨርቁ መጣል ነው የቀረው። የእውነት ግን ያለሽ ሞራል ሳላደንቅልሽ አላልፍም። ወንዶች ሁሉ የሚያብድልኝ ሴት ነኝ ብለሽ ነው እንዴ ራስሽ የምታስብ? እኔ እኮ የሚገርመኝ ወይ ግን፣ አንቺ እንዴት ነው እውነቱ ሊታይሽ አልቻለውም? የቱ እውነት የቱ እውነት እንደሆነ እያደር ይገለጽልሻል። ለማንኛውም ስላሰብሽልኝ በጣም አመሰግናለሁ። ምናልባት ቤቱን ለቃልኝ ትወጣለች ብለሽ አስበሽ ከሆነ በጣም ተሳስትሻል። እኔ ፍርቱና ይህን ቤት ለቅቄ የትም አልሄድም። ባይሆን አንቺ ብታስቢበት ጥሩ ይመስለኛል። ግን እኮ ቤቱ የባሌ ነው። ትናንት መተሽ ባሌ ቤት መሆን አማረሽ። ቆይ ግን ምንድነው አላማሽ? እንዴ እኔ እኮ ምንም ሊገባኝ አልቻለም። ይኸውልሽ መጀመሪያ እራስሽ አላማሽ ምን እንደሆነ ለይሺ። ቆይ እንዴት እንዴት ነው እባክሽ የምታናገኝ? ቢገባሽ እኮ እኔ ማለት የአለቃሽ ሚስት ነኝ። ኦኬ አልጋ ወራሽ አይሻልሽም? ለነገሩ እኔ ነኝ የማረበዋ። ክብር ከማይገባው ሰው ጋር ቆሜ ማውራቴ። እረ ባካችሁ፣ ቃስ ብላችሁ ተንጨርጨሩ። በአንዴ ይነዳችሁ አለቃችሁ እኮ። የታባሽ ገና ምኑን አይተሽ

አንቺ አታፍሪም እንዴ? ለምንድን ነው የማፍረው እንዴ? ምንም አላፍርም። አሀ ለካ ልብስ እየለበስክ ነው። በቃ እንደሱ ከሆነ ድጋሚ ሄጄ አንኳኩቼ እገባለሁ። ውይ ውጪ። ሰው ጤነኛ አይደለም። እዚህ ቤት የተሰበሰበው ሰው በሞላ አይነት። ምን ፈለግሽ? ውይ አሁን የሚቅርታ ሳላንኳኳ ገባሁ። ለብሰክ የለም ምን ነው የፈለግሽው? ይቅርታ፣ ማታ ያልኩክ ነገር ተሳስቼ ነው ልልክ ነው ማለቴ። እማማ አይተዋል እንዴ? አይ፣ አላዩም። አሁን የምትዩን ጉዳይ መስማት አልፈልግም። ግን እኮ ብነግር በጣም ደስ ይለኝ ነበር። ምን? መስማት አልፈልግም አልኩሽ። ወደ የምታ ዙሪ ውጪ አረ ውጪ አቤት ሻዩ ደርሷል እኮ ቡና ላፈላ ነበረ። መጀመሪያ ሻይ ይቅደም ብዬ ነው። እኔ እምልሽ ይቺ ጓሮ ያለችው ተከራያችን እንደምትለቅ ነግሬሽ ነበር አይደል? አዎ። ግን በሰላም ነው የምትለቀው። በሰላም ሆነ በጸብ ዋናው መልቀቁ አይደል? እንዴ? ማለት አልገባኝም። ምስክርን አከራዮቹ ቤት ልቀቅ እንዳሉት ነው ያልገባሽ ማለት? እኮ ምስክር እዚህ ግቢ እኛ ጋር ተከራይቶ ሊገባ ነው። መቼም እኛ ወዳጆቹ እያለን ሌላ ቦታ ሄዶ አይከራይም አይደል? አይ አይ፣ አይሆንም ታለም፣ ይሄማ በፍጹም ሊሆን አይችልም። በእርግጠኝነት እዚህ ግቢ ተከራይቶ ከገባ ሁለቱም ተባልተው ነው የሚያልቁት። ይሄ ትክክል አይደለም። ቆይ ግን አለም፣ ለምንድነው ይሄን ነገር ማቆም ያልቻልሽ? እሱ ባለጌነቱን መች አቆመና ነው እኔ የማቆመው? ይኸው ምራቴን ገረድ እያለ እየሰደበብኝ አይደል? እኔ ግን ይሄ ይሄ ሀሳብ ጥሩ አይመስለኝም። ምን ነው ተከራይዋን እኔ ልቀቂ ያልኳት መስሎሽ ነው። ራሷ ናት ሰፊ ቤት አግኝቻለሁ ልለቅ ነው ብላ ያለችው። እኔ እናትሽ ደግሞ ምን የሞኝ ነው፣ ፈጠን ብዬ ለምስክር ደወልኩለታ። እሱ ደግሞ ልቀቅ ያልተባለውን ቤት ልቀቅ ተብያለሁ ብሎ ነገረሽ አይደል? ለነገሩ በጣም ጠባብ ነበረች። እዚህ ያለውም እኮ ጠባብ ነው። ቢሆንም እዚህ ሰው አለ፣ ጠባብ ብትሆንም ትሞቃለች። እኔ ግን ታለም ይሄ ነገር ወዴት ያመራ እንደሆነ ምንም ሊገባኝ አልቻለም። እሜ ተከራችን ልለቅ ነው እንዴ? ዘንድሮ ያለቀቃለ ብለህ ነው? እኛም እኮ የምንኖረው በኪነ ጥበቡ ምን ሆነ ነው ማለት አስቀየምና፣ ነገር አለ እንግዲህ ራስ እኛ እንደምታውቀን እንግዲህ ሆዳችን ባዶ ነው። ወይ ማን ያውቃል? ያቺ ቀል በቢስ ቤሪ ነች ሜሪ። እንግዲህ እሷ ገና ለገና ባሌ ልትቀማብኝ ነው ብላ ስትወጣ ስትገባ በግልምጫ ላስቀምጥ ብላት ይሆናላ። ቆይ ሜ ደግሞ ቤሪ ምን አድርጊ ነው የምትያት? አይዞ፣ በአሁኑ ከእሷ ጎን ነው የምቆመው። የምርሽ ነው? የከሷ ጎን ምቆመው። ስቲ ከዚህ በኋላማ ሴት ተከራይ ግቢ አላስገባም። እና እናማ ወንድ ተከራይ ነው የማስገባው። እንዴ ምስክር ደወለ? ሄሎ፣ ምስክር እቃን ጭነህ እየመጣህ ነው? ምን ጎበዝ በልቶሎና እ